ሰላም ጤና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። ከአራት ወረዳዎች የተውጣጣ የብልጽግና ጥምር ጦር በፋኖ ኃይሎች በተሰነዘረበት ጥቃት ከፍተኛ ኪሳራ አስተናግዷል። ከደባርቅ ከተማ በቅርብ ርቀት በምትገኝ አንዲት ከተማ የፋኖ ኃይሎች ድል ቀንቷቸዋል። ከዳባት ወዳጅሪ ጃኖራ መስመር በተካሄደ የጨበጣ ውጊያ ወታደራዊ ተሽከርካሪዎች ወድመዋል። የሳምንቱ ከፍተኛ የተባለለት ድል የተመዘገበበትን ይህን አውደ ውጊያ ዝርዝር የግንባር መረጃውን ይዘናል። የብልጽግናው አገዛዝ አዲስ አበባ ላይ በሚካሄደው የታላቁ ሩጫ መርሃ ግብር የህዝብ አመፅ ይነሳል የሚል ስጋት አድሮበታል። በደህንነት መስሪያ ቤቱ በኩል የስጋት ትንተናዎችን ሰርቷል። የአገዛዙ ውስጥ ምንጮች ያደረሱንን መረጃ ጨምሮ በጉዳዩ ሰፊ ጥንክር አዘጋጅተናል። በቆይታችሁ ትሰሙታላችሁ። የአፋድ ወታደራዊ አዛዥና የወሎ ቤት አማራ ጠቅላይ ግዛት እዝ ሰብሳቢ አርበኛ ኮሎኔል ፋንታሁን ዋባው ከአፋድ ሸዋ ጠቅላይ ግዛት እዝ አመራሮች እንዲሁም ከአጼ አምደ ጽዮን ኮር አመራሮች ጋር በወሎ ቤት አማራ ሰማይ ስር ተገናኝተዋል። ኮሎኔሉ በአንድ ሰሞነኛ የፋኖ ኃይሎች መድረክ ወቅታዊ የፋኖ ትግልና የአንድነት ጉዳዮችን በተመለከተ የሰጡት ማብራሪያ ቀጥታ ከግንባር ይቀርበዋል። "ኦሮሚያ ቀውስ ውስጥ ነው።" ይህንን የተናገሩት የኦፌኮ ተቀዳሚ ሊቀመንበሩ ፕሮፌሰር መረራ ጉዲና ናቸው። መጪው የምርጫ ጊዜም ከዚህ የከፋ ደም አፋሳሽ እንደሚሆን ስጋታቸውን ተናግረዋል። ለመሆኑ የኦሮሞ የፖለቲካ ኃይሎች አሁናዊ የኃይል አስተላለፍና ፍላጎት በምን መልኩ ይታያል ስንል መረጃዎችን ፈትሸናል። ይህም ሌላኛው መረጃችን ነው። እነዚህንና ሌሎች የግንባርና ሀገራዊ መረጃዎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። አራት ወረዳዎች የተውጣጣ የብልጽግና ጥምር ጦር በፋኑ ኃይሎች በተሰነዘረበት ጥቃት ከፍተኛ ኪሳራ ማስተናገዱ ተሰማ። አፋብሃ በላይ ዘለቀ እዝ ራስ አሙራ ውብነ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር የፋኖ ኃይሎች በመሩት አውደ ውጊያ ራስ ገብሬ ብርጌድ ጀብድ ፈጽማለች ያለው እዙ ውጊያው ከአራት ወረዳ ከተውጣጣ የብልጽግና ጥምር ጦር ጋር የተካሄደ መሆኑን ገልጸዋል። ህዳር ዘጠኝ ቀን በጎንደር በየዳ ቀጠና ከግማሽ ቀን በላይ የቆየ አውደ ውጊያ መካሄዱን የገለጸው እዙ በየዳ ላይ ክፉኛ የተመታው አገዛዙ አጎራባሽ ዞን ዋግምራ፣ ሳላ፣ የዝቋላ ያበርገሌ ወረዳዎች ተጨማሪ የአገዛዙ ጥምር ጦር በማምጣት መልሶ ለማጥቃት የሞከረ ቢሆንም ከፍተኛ ምት አርፎበት ተበታትኗል በማለት የአውደ ውጊያ ውሎውን ገልጸዋል በዚህ አውደ ውጊያ ከአስር በላይ ሞት ከሀያ በላይ የቆሰለ እንዲሁም ገደል ገብቶ የቀረ እንዳለ የገለጸው እዙ ፋኖ ባርኮ መሰረትና ፋኖ ቻሌ ሹመት ለአማራ ህዝብ ሲሉ ክቡር መስዋዕትነት ከፍለዋል ብለዋል በተለይም ፋኖ ይባርከው መሰረት በልዩ ኃይል እስከ ፋኖ አደረጃጀት ብዙ ጀብዶችን ያስመዘገበ ታጋይ ጓድ ነበር ያለው እዙ በጀግንነት ለተቀበሉት መስዋዕትነት ያለውን ክብር ገልጾ ከአራት ወረዳ የተወጣጣው የአገዛዙ ጥምር ጦር ከሞትና መቁሰል አደጋ የተረፈው ኃይል መበታተኑን አስታውቋል። ይበንዴ እንዳለም በዚሁ የሰሜን ቀጠና የቆላ ወገራና የደባርቅ አካባቢዎች ውጊያ በፋኖ ኃይሎች የመልሶ ማጥቃት በአገዛዙ ጦር ላይ ከፍተኛ የተባለ ኪሳራ መድረሱ ከግንባር የተገኙ መረጃዎች ያሳያሉ። የአፋብሃ በላይ ዘለቀ እዝ ራስ አሞራ ውብነ ሶስተኛ ኮር በሚያስተዳድረው ነፃ ቀጠና ጠላት በብዙ አቅጣጫ የዘመተው የአገዛዙ ጦር ላለፉት አምስት ቀናት በቀጠለ ውጊያ ከፍተኛ ኪሳራ አስተናግዶ ሰራዊቱን በትኖ መውጣቱ ታውቋል። የራስ አሞራ ውብነ ሶስተኛ ኮር ስቦ በማስገ ግንባት በቆረጣና በመልሶ ማጥቃት ከባድ ጉዳት አድርሶበታል። የሚለው የግንባር መረጃው ሰብአዊ ጉዳቱን በቁጥር ባያስቀምጠውም ከደባርቅ ከተማ በቅርብ ርቀት በምትገኘው ጠራይና ንዑስ ወረዳ በርካታ ሞትና ቁስለኛ መመዝገቡን ገልጿል። በተመሳሳይ ከዳባት ወረዳ ወደ አጅሬ ጃኑራ ከአጅሬ ጃኑራ ወደ ዳባት በሚወስደው መንገድ ከባድ ፍልሚያ ሲካሄድ የሰነበተ ሲሆን በሰሞኑ ውጊያ የውጊያ መሪዎችን ጨምሮ በርካታ የአገዛዝ ጦር መደምሰሱን በዚህም ከአመዛኙ ቀጠና ጓዙን ሸክፎ እየወጣ እንደሆነ በግንባር መረጃው ላይ ተመላክተዋል። የዳባት አጀሬ መንገድ ላይ በሲኖና በኦራል ሲጓዙ በነበሩ የአገዛዙ ወታደሮች ላይ የደጃች አያሌው ብሩ ክፍለ ጦር በከፈተው ማጥቃት ከነው ወታደራዊ ተሽከርካሪዎቹ በተከታታይ የቦምብ ጥቃት መውደሙን አፋብሀ በላይ ዘለቀ እዝ በአውደውጊያው መረጃው ገልጿል። በ በኦራል ወታደራዊ ተሽከርካሪ ሲጓጓዙ የነበሩ ሰራዊት ከነ ኦራላቸው ከጥቅም ውጭ ተደርገዋል ያለው እዙ በዚህ የእጅ በእጅ ማጥቃት ከ ከሰላሳ በላይ ሲሞት ከሀያ በላይ ከባድ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጓል በማለት ገልጿል ዳባት የሚገኙ የጣና ወኪሎች እንዳረጋገጡትም ዳባት አጠቃላይ ሆስፒታል በርካታ አዳዲስ ቁስለኞች መግባታቸው ታውቋል በሌላ አቅጣጫ ወደ ቆላ ወገራ አጅሬ ጃኑራ የገባው የብልጽግና ጦር ከፍተኛ ኪሳራ አስተናግዶ እያፈገፈገ ቢሆንም ድሮን የመጠቀም እቅድ እንዳለው የአካባቢው ወታደራዊ ምንጮች ጠቁመዋል። ኃይል አደራጅቶ ሊመለስ እንደሚችልም ተገማች ሆነዋል። ይህ በእንደ እንዳለም በዚሁ የጎንደር ቀጠና በአፋብሃ በላይ እዝ የአራተኛ ደጃዝ ማሽኮር ረመጡ ደጀን ክፍለ ጦር በወታደራዊ እንቅስቃሴ ላይ በነበሩ የአገዛዙ ተሽከርካሪዎች ላይ በከፈተው ማጥቃት ከፍተኛ ጉዳት ማድረሱ ተሰምተዋል። ትናንት ህዳር ዘጠኝ ቀን ሁለት ሺ አስራ ስምንት ምሽት አስራ አንድ ሰዓት አካባቢ ዶጋው በተባለ የአርማጭሆ ቀጠና የአገዛዙ አስራ ሰባት ወታደራዊ ተሽከርካሪዎች በጉዞ ላይ ያሉ ከኋላ በመቁረጥ ከአራት በላይ ተሽከርካሪዎችና የአገዛዙ ወታደሮች ላይ ጉዳት ማድረስ መቻሉን እዙ አስታውቋል። በዚህ ማጥቃት ከአስር በላይ የሚሆኑት ሲሞቱ ከአስራ ሰባት በላይ ቁስለኛ መሆናቸው ወታደራዊ ተሽከርካሪዎችም በጥቃቱ ከጥቅም ውጭ መሆናቸውን አፋብሃ በላይ ዘለቀ እዝ ገልጸዋል። የብልጽግናው አገዛዝ አዲስ አበባ ላይ በሚካሄደው የታላቁ ሩጫ መርሃ ግብር ላይ የህዝብ አመፅ ይነሳል የሚል ስጋት አድሮበታል። በየአመቱ ህዳር ወር ላይ የሚካሄደው የታላቁ ሩጫ መርሃ ግብር የፖለቲካ ብሶት ማሰሚያ መሆኑን ተከትሎ ዘንድሮም ብልጽግና ስጋት ገብቶታል። የፊታችን ህዳር 14 ቀን እለተ እሁድ የሚካሄደው ታላቁ ሩጫ ላይ የሚሳተፈው ህዝብ ቁጥርና መርሃ ግብሩን ለማየት የሚወጣው ህዝብ ቁጣ ይነሳብኛል በሚል ስጋት የገባው አገዛዙ ስጋቱን ከወቅታዊ የዩኒቨርሲቲ ተማሪዎች እንቅስቃሴና ከፋኖ ትግል ጋር አገናኝቶታል። ሰሞኑን በአዲስ አበባ ህዝባዊ እምቢንተኝነት ሊቀሰቀስ ይችላል የሚል የስጋት ግምገማ ያደረገው የደህንነት መስሪያ ቤቱ የአዲስ አበባ ከንቲባ ጽህፈት ቤትን ጨምሮ አራት ኪሎን ስጋት ላይ ጥሏቸዋል። በተለይም የፊታችን ሁድ የሚካሄደው ታላቁ ሩጫ ለብልጽግና አገዛዝ ሌላ ፈተና ሆኖበታል። ይህንን መሰል ስርዓታዊ አጣብቂኞች ሲያጋጥሙት የጸጥታና ደህንነት ጉዳዮች የሚገመግመው የጸጥታና ደህንነት የጋራ ግብረ ኃይል የሚባለው ስብስብ በሰጠው አቅጣጫ መሰረት በአዲስ አበባ አብዛኛው የከተማዋ ክፍል ፍተሻ እንዲካሄድ፣ ጥብቅ የተባለ ክትትል እንዲደረግ ስምሪት ስለመሰጠቱ ምንጮዎች ያደረሱን መረጃ ያመላክታል። የግብ የኃይሉ ሰራዊት ከፍልውሃ እስከ አድዋ ድልድይ ከቦሌ በዑራኤል እስከ ካዛንችስ ጥብቅ ፍተሻ እንዲደረግ ከማዘዙን በተጨማሪ የስጋት ቀጠናዎችን ለይቶ በርካታ የጸጥታ ኃይል ማሰማራቱን ለጣና የደረሰው መረጃ ያሳያል። ምንጮቻችን መንገዶች ብረት ለበስ ተሽከርካሪዎችና በጥቁር መኪና ተዘግተው ፍተሻና አፈሳ እንዲካሄድ መታዘዙን ጠቁመዋል። የጣና የደህንነት ምንጭ በጉዳዩ ዙሪያ ሲገልጹም በበርካታ የመንግስት ዩኒቨርሲቲዎች ተማሪዎች እያሰሙት ያለው ተቃውሞ ወደ አደባባይ የማድረግ ዝንባሌ አሳይተዋል። አዲስ አበባ የሚገኙ የዲፕሎማቲክ ማህበረሰቡ አባላት በደህንነት አታሺዎቻቸው በኩል ያላቸው መረጃ ብልጽግና ህዝባዊ ማዕበል እንደሚጠብቀው ነው። ይህ ለስርአቱ መሪዎች በጎ ዜና አይደለም ሲሉ ስርአቱ ያለበትን ሁኔታ አስረድተዋል። የደህንነት መስሪያ ቤቱን የስጋት ትንተና የሚከታተል ቡድን ተዋቅሮ ወደ ስራ መግባቱን ያስረዱት እኒህ የመረጃ ምንጭ ከሰሞኑ በደህንነት መስሪያ ቤቱ በተሰራ የዳሰሳ ጥናት አዲስ አበባ ሊቀሰቀስ የሚችል ህዝባዊ አመፅ ያሰጋል፣ የፋኖና ሌሎች ኃይሎች የጥምረት ኦፕሬሽኖችንም ሊያጋጥሙ ይችላል የሚል የስጋት ትንተና እንዳለ ጠቁመዋል። ምንጫችን አክሎም በአቶ ሲሳይቶላ የበላይነት የሚመራ የፌዴራልና የአዲስ አበባ ፖሊስ እንዲሁም የአዲስ አበባውን የደህንነት ቢሮ ያካተተ የክትትልና ኢንስፔክሽን ቡድን ተቋቁሟል ይሆናል ብለውናል። የብሔራዊ መረጃና ደህንነት መስሪያ ቤቱ ምክትል ዳይሬክተር ሲሳይቶላ ይህንን የስጋት ግምገማ ተከትሎ ለቡድኑ የክትትል መመሪያ መስጠታቸው ታውቋል። ከሰሞኑ ለፍተሻና ለአፈሳ ከፍተኛ ኃይል መሰማራቱን ምንጮቻችን አረጋግጠዋል። ፍተሻው ከምሽት ከ11 ሰዓት በኋላ የሚጀምር ሆኖ እንደ አስፈላጊነቱ ሌሊቱንም እንደሚቀጥል ይህም በልዩ ግብረ ኃይል የሚመራ መሆኑን ነው የጠቆሙት። ይበእንዲህ እንዳለም የፊታችን እሁድ በሚካሄደው ታላቁ ሩጫ ላይ ብልጽግና ፓርቲን የሚያወድሱ ከ30 ሺህ በላይ የሰላም ሰራዊት ብሎ የሚጠራቸውን ደጋፊዎቹን ሊያሰማራ መሆኑ ታውቋል። በእለቱ በታላቁ ሩጫ ላይ የአዲስ አበባ ህዝብ የሚያሰማውን የተቃውሞ ድምጽ ከውስጥ በሌላ ድምፅ ለመሸፈን ያመች ዘንድ የተዘጋጀው አገዛዙ የሰላም ሰራዊት ብሎ የሚጠራው ሰልፈኛ ኃይል ቤተ መንግስቱን ከድንጋጤ ወደ ውዳሴ ለመመለስ ያለመ ተልዕኮ ይዞ እንደሚሰለፍ ምንጮች ጠቁመዋል። የፊታችን እሁድ በሚካሄደው ሩጫም ተመሳሳይ የህዝብ ብሶት ሊተላለፍ እንደሚችል የተረዳው የብልጽግናው አገዛዝ ለስለላና ለሚዲያ ፍጆታ የሚል ሁለት ተልዕኮ የያዘ ኃይል አሰማርቷል። በየወረዳ ሲያደርጋቸው ከ200 እስከ 250 የሰላም ሰራዊት አባላት የተባሉትን መልምሎ ያሰማራ ሲሆን በአጠቃላይ በአዲስ አበባ 11ዱ ክፍለ ከተሞች ከሚገኙ ከ114 በላይ ወረዳ ከ30ሺ በላይ ሰዎችን መርጦ መጨረሱን ምንጮቻችን ገልጸዋል። ይህ ኃይል በታላቁ ሩጫ ላይ የሚለበሰው ቲሸርትና የመሮጫ ትኬት የተገዛለት ሲሆን ብልጽግናን የሚያወድስ ሰላም ሐዋርያ መሆኑን የሚሰብክ መልእክት ለማስተላለፍ ተልኮ እንደተሰጠው ለጣና በደረሰው ልዩ መረጃ ላይ ተመላክተዋል። ለብልጽግናው መሪና ለፓርቲያቸው መወድስ የሚያሰማው የሰላም ሰ ሰራዊቱ የሚባለው ኃይል ከዲጂታል ሰራዊቱ ጋር የፕሮፓጋንዳ ቁርኝነት እንዳለው በመረጃው ላይ ተጠቁመዋል። አብይ አህመድና ፓርቲያቸው ይህንን የሚያደርጉት የህዝብ ቅቡልነታቸው ተማጦ ማለቁን ስለተረዱ ነው የሚሉት አስተያየት ሰጪዎች፣ አዲስ አበባ እንደ ሰዓት ቦምብ ጊዜ የሚጠብቅ የታፈነ የህዝብ ብሶት አለ ሲሉ የህዝብ አመፅ አይቀሪነት አስረድተዋል። ኦሮሚያ ቀውስ ውስጥ ነው። ይህንን የተናገሩት የኦፌኮ ተቀዳሚ ሊቀመንበሩ ፕሮፌሰር መረራ ናቸው። ፕሮፌሰር መረራ ጉዲና ከክልሉ ርዕሰ መስተዳደር አቶ ሽመለስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ተከትሎ ቢቢሲ ለጠየቃቸው ማብራሪያ ምላሽ ሲሰጡ የዛሬ ስድስት ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ፣ አሁን ግን ፖለቲካው ጫካ እየገባ ነው ብለዋል። መረራ ይህንን ቢሉም አብይ አህመድ ወደ ስልጣን ከመጡበት ከመጋቢት 2010 ጀምሮ ኦሮሚያ ተብሎ የተከለለው የኢትዮጵያ ግዛት የበርካታ ንጹሐን መታረጃ የደመሬት መሆኑ አይካድም። የኦነግ ታጣቂ ኃይሎችም በወለጋ የተለያዩ ዞኖች በተመሳሳይ ዘመቻ አስራ ሰባት የመንግስት ባንኮችን የዘረፉት ከዛሬ ስድስት አመት ቀደም ብሎ አብይ ወደ ስልጣን በመጡ ማግስት መሆኑ አይዘነጋም። አብይ አህመድ እግራቸው ቤተ መንግስት ከረገጠበት ጊዜ ጀምሮ በኦሮሚያ ክልል ሲፈጸሙ የነበሩ ዘረፋዎች፣ የንጹሐን ጅምላ ግድያዎች ና ማፈናቀሎች በሙሉ ከመንግስት ቁጥጥር ውጭ እንዳልነበሩ በወቅቱ ከስርአቱ ጋር አብረው ይሰሩ የነበሩ ሰዎች ዘግተውን ቢሆን የሰጡት ምስክርነት ማረጋገጫ ነው። አቅም በላይ አይደሉም። መንግስት ከፈለገ እነዚህን ሰዎች መቆጣጠርም ካሰበ ከመንግስት አቅም በላይ ናቸው ብያ ላምንም። ለምንድን ነው ከእሱ አቅም በላይ ያልሆነን ነገር መጨረስ ያቃተው? ወይንም በውይይት መጨረስ ይቻላል አላም፣ በኃይልም መጨረስ ይቻላል። ተአምር የሆነ መሳሪያ ይዞ ከመንግስት የተሻለ ወታደር ይዞ ትጥቅ ይዞ ስንቅ ይዞ የተሻለ ቦታ ይዞ ያሉ ሰዎች አለ እየተሽለኮለኩ በየመንደሩ እየተደበቁ የሚሄዱ ግን በፌስቡክ እና በሚዲያ ትልቅ ሰራዊት እያስመሰል የምንናገርላቸው ግለሰቦች አሉ። እነዚህ መቆጣጠር ይችላል መንግስት። ብርጋዴር ጀነራል ከማል ገልቹ ይህን ምስክርነት የሰጡበት የክልሉ መዋቅራዊ ድጋፍ ያለው ቀውስ በወቅቱ ማነው ትጥቅ ፈቺ ማነው ትጥቅ አስፈቺ የሚል የስላቅ ምላሽ ሲሰጡ የነበሩት የከተማው ኦነግ መሪ ዳውድ ኢብሳና ፕሮፌሰር መረራ ጉዲና የኦህዴድ ብልጽግና ቢሮ እያንኳኩ ነው። መረራ ለዚህ ምክንያት ያሉትን ለቢቢሲ ሲያስረዱ ኦሮሚያ ቀውስ ውስጥ በመሆኑ ነው ብለዋል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ ቢያንስ መንግስት በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉ አስረድተዋል። ከዚህ ቀደም በኦሮሚያ አካታች የሽግግር መንግስት ይቋቋም የሚል ጥያቄ እስከ ማንሳት የደረሱት እነ መረራ ጥያቄያቸው በኦህዴድ መሪነት ካልሆነ በኩል ስልጣን ተጋሪነት ይህ አይታሰብም ተብለው የውስጥ ውይይቶቻቸው ሁሉ እንደከሸፉ አይዘነጋም። ኦህዴድ ብልጽግና በበኩሉ ክልላዊ የሽግግር መንግስት የሚባለው ፓርቲዎቹ በታችኛው መዋቅር የስልጣን ተጋሪ የሆኑ በኦህዴድ መሪነት የኦሮሞ የፖለቲካ ኃይልን ማጠናከር የሚል ሲሆን የመሪነት ሚናው ላይ ጥያቄ ያላቸው ሌሎች የኦሮሞ ኃይሎች ጥያቄውን ውድቅ አድርገው ቆይተዋል። ሆኖም የኢትዮጵያና የቀጠናው ተጨባጭ አደጋ ኦህዴድ ብልጽግና ለራሱ ስልጣን ሲል ዛሬም እንቅልፍ የነሳው ጉዳይ ሆኖበታል። ድንበር ተሻጋሪ ጦርነት ለመክፈት የሚያደርገው ዝግጅት ህዝባዊ መሰረት እንዲኖረው መሰል መሰባሰቦች፣ የፖለቲካ ካፒታል እርሾ እንደሚሆኑት የሚገምቱ የጉዳዩ ተከታታዮች ሁኔታውን በሚከተለው መልኩ ያስረዳሉ በአንድ በኩል ከአማራ ህዝብ ጋር የገባበት ጦርነት የከበደው መሆኑ፣ በሌላ በኩል ደግሞ ከሚያራምደው የጦርነት ፖሊሲ የተነሳ ኤርትራን የመውረር የጦርነት ዝግጅት ያለው በመሆኑ ውስጣዊ አቅም ለመፍጠር ያለመ የውስጥ ዝግጅት አካል ነው ይላሉ። ለሰሜኑ ጦርነት ህዝቡን ለማንቀሳቀስ እንዲያመቸው የውስጥ አቅምን ማጎልበት በሚል አላማ ሲካሄዱ የቆዩ የጓዳ ንግግሮች ሁሉ ከስልጣን መሪነት አንጻር መክሸፋቸው፣ ሆኖም የአላማ አንድነቱ ያለ በመሆኑ ንግግሮች ጨርሰው እንዳልተዘጉ የእነ ፕሮፌሰር መረራ ደብዳቤ ተጨማሪ ማሳያ ነው ቀርበዋል። በሌላ በኩል ባለፈው ሳምንት ኦነግና ኦፌኮን ጨምሮ አስር ሀገር አቀፍና ክልላዊ ፓርቲዎች በዚህ አመት የሚካሄደው ምርጫ ነጻ ፍትሐዊና ታማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎችን ማቅረባቸው ይታወሳል ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መረራ በየቦታው ያለው እልቂት ሰው በሰላም ወጥቶ መግባት አለመቻሉ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ያሉትም የጓዳ ንግግሩ አለመሳካቱን ተከትሎ ነው የሚሉት አስተያየት ሰጪዎች ለዚህ ማመሳከሪያቸው መረራ ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም የሚለውን የእምነት ክህደት ቃላቸውን ነው ይህም አሁን ያለው የኦህዴድ ብልጽግና አመራር ሀገር መምራት አልሆነለትም፣ ዓላማውን ይዘን በስልጣን መሪነቱ ጉዳይ እንነጋገር የሚል ትርጉም ይዟል። ፕሮፌሰር መረራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። እንዲያም ሆኖ ፕሮፌሰሩም ሆነ ዳውድ ኢብሳ እነ ሽመለስ አብዲሳ በአዲስ አበባ ሆነ በድሬዳዋ በሞያሌም ሆነ በደራ ጉዳይ ያላቸው አቋም አንድና ያው ሲሆን ልዩነቱ ያለው የስልጣን ወንበሩ ላይ ማን ይቀመጥ በሚለው ጉዳይ መሆኑን ላለፉት ሰባት በጋዎች የኢትዮጵያ ሕዝብ የታዘበው እውነታ ነው። ሰላም ጤና ይስጥልን። እንደ ምን ዋላችሁ? ወደ እለቱ የግንባር ዘገባችን እናመራለን። የአፋሃድ ወታደራዊ አዛዥና የወሎ ቤት አማራ ጠቅላይ ግዛትስ ዋና አዛዥ አርበኛ ኮሎኔል ፈንታው ሙሀቤ በድርጅት ጠንክሮ ራስን ችሎ ከመታገል ውጭ ምንም አይነት አማራጭ የለንም ሲሉ ተናገሩ። አርበኛ ኮሎኔል ፈንታው ሙሀቤ ከሰራዊታቸው ጋር ለልዩ የመወያያ መድረክ ላይ እንደተናገሩት ድርጅት መስርተን አማራ ብቻውን ያሸንፋል ብለን መታገል ጀምረናል። ነገር ግን ከውስጥም ከውጭም ብዙ ፈተናዎች ገጥመውናል፣ ገጥመውንም አልፈናቸዋል። አሁንም ብዙ ፈተናዎች ሊጋረጡብን ይችላሉ። ነገር ግን ፈጣሪያችንና ህዝባችንን አምነን የጀመርነውን ትግል ጫፍ ሳናደርስ አንመለስም። እኛ እየታገልን ያለነው በፈጣሪያችን እገዛ በህዝባችን ድጋፍ ነው። ማንም እንደፈለገ ሊያሽከረክረን አይችልም። የአማራን ትግል ዳግም በማስጠለፍም የታሪክ ተወቃሾች መሆን አንፈልግም። የአማራ ህዝብም ብቻውን አስፈላጊውን የውጭ ዲፕሎማሲ ፈጥሮ ማሸነፍ ይችላል ብለዋል አርበኛው። ስለ አንድነቱም አንድነትን የሚጠላ ሰይጣን ብቻ ነው። እኛም ቀድመን አንድነቱን ለምንናልም ጠይቀናልም። የተወሰኑ የሀሳብ ልዩነቶች አሉ። እነሱ ከተስተካከሉ እኛ ምንም አይነት ሌላ አጀንዳም ሆነ ቅድመ ሁኔታዎች የሉንም ሲሉ ተደምጠዋል። አፋጅ ዋጋ ከፍሎበታል። ስለዚህ ጠንክረን መታገል አለብን። ጠንክረን በመታገላችን እዚህ ደርሰናል። ወደፊትም ታግለንም አታግለንም የአማራን ህዝብ አይደለም ኢትዮጵያንም ካለችበት ችግር እንደምናወጣት ምንም ጥርጥር የለም። በእርግጠኝነትም እናደርገዋለን፣ እያደረግነውም ነው ብዙ ፈተና ቢገጥመን። ስለዚህ አሁን ስለ አንድነት ብዙ ነገር ይባላል። ቅድም ኢንጂነር እያሱ ነግሯል። አንድነትም ማንም የሚጠላ አንድነት ኃይል ነው፣ ጉልበት ነው፣ አቅም ነው። ሁላችንም የአርሶ አደር ልጆች ነን። አንድን ማሳ ለማረም ወይም ለማጨድ ቢፈልግ አንድ ሰው ለማጨድ ለማረም ሳምንት ሊፈጅበት ይችላል አይደል? ታና ሰላሳ ሰው ባንድ ቢዘምትበት ግን በተወሰነ ሰዓት ይጠርገዋል። ስለዚህ ይህም ወደ ትግሉም ሲመጣም እንደዚህ ነው። አንድነት ሰብሰብ ካለ ኃይል ብዙ የሰው ኃይል ይኖራል። የተኩስ ኃይል ይኖራል። የማድረግ አቅም ይጨምራል። ትልቁ ነገር አንድ ላይ አደርገን የቻለው ነገር ምንድን ነው ነው የአስተሳሰብ ጉዳይ ነው፣ የዓላማ ጉዳይ ነው። እኛ እንዳፋሃድ ከፊትም ከኋላም ከግራ ከቀኝም ማንም እኛን እንደ ጥይት የሚያጠዘን ወይም ይሄን አድርጎ ይሄን አታድርግ የሚለን ማንም ኃይል የለም። እራሳችንን ቁመን የቻለ ኃይል ነን። ትግሉ ሲጀምርኛ ፈጣሪያችን አምነን ነው። ይህን የተበደለ የተገባ አማራን አምነን ነው። የተሰውትን የቆሰሉትን ወንድሞቻችን እህቶቻችን አደራ አምነን ነው። ውነት አቀን አምነን ነው። ሌሎች አርበኛው በመጨረሻም በሰራዊቱም እንደዚሁም በቀጠና የተሰሰር የፋኖን ትግል በማጎልበት ለህዝብ ተስፋ ሰጭ እንቅስቃሴ ማድረግ አለብንም፣ ሲሉ አሳስበዋል። ለጥንቅሩ ተስፋዬ ልሳኑ ነኝ፣ ከትግሉ ሜዳ። የአማራ ህዝብ ካለፈለት እኛ የሚያልፍልና የአማራ ህዝብ ችግር ካለፈበት ችግር በእኛ ላይ ይለፍብን ብለን ነው የምንታገረው የምናታገለው። ስለዚህ ለምናገኝ ለምንጓጓለት ነገር እሱን ወደ ጎን እንጂ ሁሉም ነገር ከአማራ ህዝብ በታች እንጂ በላይ አይደለም፣ ከኢትዮጵያ በታች እንጂ በላይ አይደለም። ለሆነ ነገር መታለል የለብንም። ስለዚህ ሁላችንም መበርታት አለብን መጠንከር አለብን ወደፊት እንደዚህ እየተገናኘን በመጨረሻም ከሰሞኑ የኢትዮጵያ የሴቶች እግር ኳስ ተጫዋቾች የተመሳሳይ ጾታ ግንኙነትን የተመለከቱ ምስሎችና የድምፅ ማስረጃዎች መውጣታቸው መነጋገሪያ ሆኖ እንደቀጠለ ነው። በጉዳዩ ላይ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ ያለውን መግለጫ ወጥተዋል። ማህበሩ በመግለጫው እንዳለው ከተመሳሳይ ጾታ ጋር በተያያዘ ማስረጃ የተገኘባቸው ሴት ተጫዋቾች በሕግ እንዲጠየቁ፣ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ብሏል። በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ያለውን የተመሳሳይ ጾታ ግንኙነት አ አጸያፊ ጉዳይ አሳሳቢ ሲል የገለጸው ማህበሩ ጉዳዩን የሚያጣራ አጣሪ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱን ገልጿል። ፌዴሬሽኑ በበኩሉ በጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድ አስጠንቅቋል። እንዲያም ሆኖ በጦርነት አጀንዳዎች ራሱን የጠመደው አገዛዙ በመሀል አዲስ አበባ የሀገርን ስም ይዘው በሚንቀሳቀሱ ሴት የእግር ኳስ ተጫዋቾች መካከል ከሃይማኖት ከባህልና ከእሴት ባፈነገጠ መልኩ ተመሳሳይ ጾታ ግንኙነት የሚፈጽሙ መገኘታቸው ጉዳዩ አላሳሰበውም። ለዚህ መሰሉ አፀያፊ ተግባር አስተማሪነት ያላቸው የሕግ ርምጃዎችን ከመውሰድ ይልቅ በዝምታ መመልከቱ፣ በጉዳዩ ላይ ድምፃቸውን ያሰሙ ጋዜጠኞችንና የሙያው ማህበራት የተሻሉ የትውልድና የሀገር ተቆርቋሪ መሆናቸውን አሳይተዋል። የጣና ምንጮች እንዳረጋገጡት ዘግይቶም ቢሆን የሴቶችና ማህበራዊ ጉዳይ ሚኒስቴር በጉዳዩ ላይ በተዘጋጀ የውይይት መርሃ ግብር ላይ ተሳታፊ መሆኑን ገልጸው ይህን ብሔራዊ ውርደት በማጋለጥ ደረጃ ቀዳሚ የሆኑት ጋዜጠኞችና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሰዎች መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን በጉዳዩ ላይ ተገዶ እንደገባበት ገልጸዋል። ከተመሳሳይ ፆታ ግንኙነት ጋር በተያያዘ ስማቸው እየተነሳ ያለው ሴት የእግር ኳስ ተጫዋቾች በጅምላ እንዳይፈረጁ ጥንቃቄ ማድረግ እንደሚገባም ተጠቁመዋል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በደረጃው የሚከተሉት ውሳኔዎች እንደሚሰጡ ተመላክቷል። በህግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክር እንዲመለሱ በሚል ደረጃ በደረጃ እንደሚታይ ታውቋል። የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚወስድ ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አስታውቋል። እነዚህን ተጫዋቾች የተቀበለ ክለብ ላይም እርምጃ እንደሚወሰድ አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑን ገልጿል። ሁሉም የፕሪምየር ሊግ እና የከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ የሚል መመሪያ